መግለጫው አቶ ጌታቸው ረዳ እንዲሰጥ ፈልገን ነበረ። የፓርቲው ሊቀ መንበር የጠና እክል ስለገጠማቸው ነው። ይህንን በካፕላን አዘጋጅተን የትነጋገርን እየተነጋገርን ያለ ነው። ስምረት የተሰኘውን ፓርቲ በማስመልከት መግለጫ የሰጡት አቶ ረዳኤ ሀለፎም አቶ ጌታቸው ረዳ በዚህ ስነ ስርዓት ላይ ያለመገኘታቸውን ምክንያት ሲያብራሩ የጤና እክል ገጥሟቸው ነው ብለው ተናገሩ። ይህ በተነገረበት አፍታ ግን አቶ ጌታቸው ስለ ምክክር ኮሚሽኑ ብለው ሊመካከሩ ከብርሃኑ ነጋ ጎን ተቀምጠው በሚሊኒየም አዳራሽ ታዩ። አቶ ረዳይ ጌታቸው ያልተገኘው በህመም ምክንያት ነው ብለው ሲናገሩ፣ ምናልባት ከነ ብርሃኑ ነጋ ጋር መዋልም በራሱ መታመም ነው ብለው አስበው ሊሆን ይችላል ብሎ መገመት ይህንን ዝግጅት ቀለል አድርገን ለመጀመር ለመንደርደሪያነት ያገለግለናል። ከብልጽግናዎች ጋር ብልጽግናዎች የሚመካከሩበትን የአገር ሀብትና ጊዜ የሚያጠፉበትን ድግስ በመጨረሻ ጌታቸው ረዳንና ታደሰ ወረደን ጨምረው ትናንት አካሂደውታል። ዛሬም ቀጥሏል ተብሏል። አብይ ከመስፍናሪያ ጋር መስፍናሪያ ከሽመልስ አብዲሳና አረጋ ከበደ ጋር ወዘተ ሲመካከሩበት የነበረው ይህ መድረክ የትግራይ ሰው ቸግሮት ሦስት ዓመት አልፎት ነበር። በመጨረሻ ጌታቸውና ታደሰ ተገኝተውላቸዋል። ተመካከሩ ከተባለው ጉዳይ በላይ ትኩረት የሳበውም የእነዚህ ሁለት ተጋሩ በቦታው መገኘት ሆኗል። በእርግጥ ጀነራል ታደሰ ወረደ በዚህ ምክክር ኮሚሽን ውስጥ ትግራይን ማስገባት የሚለውን መመሪያ ባሳለፍነው መጋቢት ሹመት ሲቀበሉ ፈርመውበታል። እናም በዚህ መድረክ ላይ የመገኘታቸው ነገር ከዚያ ጋር የተያያዘ ሊሆን እንደሚችል መገመት ይቻላል። አቶ ጌታቸውም እንደ ማንኛውም የብልጽግና ሹም በቦታው ተገኙ ብሎ መናገር የሚቻል ይሆናል። ይሁን እንጂ ይህ የምክክር ኮሚሽን የተባለ ክበብ የአብይ አህመድን የጠቅላይ ሚኒስትርነት ኮፍያ አስወልቆ የፕሬዚዳንትነት ባርኔጣ እንዲያጠልቁ ከማድረግ ያለፈ ሚና እንደሌለው በሚገባ አሳምረውና አስቀድመው ከሚያውቁ ሰዎች አንደኛው አቶ ጌታቸው ረዳ ናቸው። እንዴት የሚለውን ለመመለስ ራሳቸውን እማኝም ከማድረጋችን በፊት አንድ አጋጣሚ እናስታውስ። በ2016 ዓ ም አጋማሽ የምክክር ኮሚሽኑ ዋና ዓላማ ጠቅላይ ሚኒስትር አብይን እስከ 2030 ድረስ ለማቆየት የሚያስችል ፕሬዚዳንታዊ ስርዓት የሚፈቅድ ህገ መንግሥት ማውጣት ነው የሚል መረጃ ለኢትዮ ፎረም ደረሰ። ንጉሱና ደርግ እንዲሁም ኢህአዴግ የየራሳቸው ህገ መንግሥት ነበራቸው። አብይ የራሱ ሕገ መንግሥት አይኖረውም ያለው ማን ነው? በሚል ሲናገሩ ያዳመጧቸው ሰዎች የምክክር ኮሚሽኑን የምፈልገው ይህንን ህገ መንግሥት እንዲቀይረው እንጂ ለሺ ዓመታት የተጠራቀመን ጣጣ መፍታት የእኔ ጉዳይ አይደለም ሲሉ መናገራቸውን አብራሩልን። ይህንኑ አብይ ከጠቅላይ ሚኒስትርነት በኋላም ፕሬዚዳንት ሆነው አገር ውስጥና ቤተ መንግሥት የመቀጠል ፍላጎታቸውን የሚያሳየውን ዝግጅት በዝርዝር ካስተላለፍን በኋላ የኮሚኒኬሽን ሚኒስትሩ ለገሰ ቱሉ በእሳቸው ስር ላሉ መገናኛ ብዙሃን ሁሉ በቴሌግራምና በዋትስአፕ አንድ መመሪያ አስተላለፉ። ኢትዮ ፎረም የምክክር ኮሚሽኑን በተመለከተ ስም የማጥፋት ዘመቻ ስለጀመረ በፍጥነት ዘገባዎችን መስራት አለባችሁ። ይህ ኮሚሽን ችግር ፈችና አሻጋሪ ዓላማዎችን የያዘ መሆኑን በመግለጽ ተከታታይ ሥራዎችን ስሩ። በተለይ ፋናና ዋልታ ባለሙያዎችንና የኮሚሽኑን አባላት እያስገባችሁ ማብራራት ይጠበቅባቸዋል በማለት ማብራሪያቸውን የፕሮፓጋንዳ ልሳኖቻቸው ኃላፊዎችን ባሰባሰቡበት የቴሌግራም ግሩፕ ላይ አስተላለፉ። የብልጽግና የፕሮፓጋንዳ ተቋማትም ያንኑ ሲያደርጉ ከረሙ። ሆኖም ኢትዮፎረም ያንን ዘገባ የሰራው ለገሰ እንዳሉት የኮሚሽኑን ስም ለማጥፋት ሳይሆን እንደ ሁልጊዜው ከታማኝ ምንጮቹ ያገኘውን መረጃ ተንተርሶ የዛሬውን ጠቅላይ ሚኒስትርና ነገም ፕሬዚዳንት የመሆን እቅድ ያላቸው አብይ እነዚያን አስራ አንድ አዛውንቶች ወዲህና ወዲያ የሚያደርጓቸው የማይጠረቃውን የስልጣን ጥማቸው ለማርካት ነበር። ይህንን ጠቅላይ ሚኒስትሩ ኮሚሽን አቋቁመው የገቡበትን ጉዳይ ግን ገና ከሁሉም በፊት አብዝተው እንደሚፈልጉት ከሚያውቁ ጥቂት ሰዎች አንዱ ጌታቸው ረዳ ናቸው። በ2011 ዓ ም ፕሬዚዳንት መሆን እፈልጋለሁ ብለው ህገ መንግስት የሚቀይር ቡድን አቋቁመው እንደነበር አቶ ጌታቸው በ2012 ዓ ም ተናግረው ነበር። ብርሃኖ ት ተላላኪ ነው ወይ? አብይ ሌላ ተላላኪ ነው ወይስ ቃል የገባለት ነገር አለ? አብይ ፕሬዚደንት ይሆናል። ብርሃኑ ጠቅላይ ሚኒስትር ሆነ። እንደዛ ነው። ምክንያቱም ፕሬዚደንት መሆን እንደሚፈልግ አውቃለሁ። አብይ ህገ መንግስት መቀየር፣ ምክንያቱም የጥናት አንድ ቡድን ውስጥ አባል ነበርኩ። አብይ አዘጋጅ፣ ፕሬዚደንታዊ ስርዓት ነው ዴሞክራቲክ፣ ምክንያቱም ጠቅላይ ሚኒስትርነት፣ ሁሉም ዜጎች እድል እንዲኖራቸው ፕሬዚደንት ለመሆን የሚል በጣም የሚያሰቅ ስራ ሰርቶ ያነጋግለው ያው እነ ብርሃኑ ናቸው የጻፉት። እሱን ጥለንበት ነበር አስታውሳለሁ። ምክንያቱም ሊሆን ይህንን ለብርሃኑ ነጋ ቃል ተገብቷል ያሉትን ጉዳይ የተናገሩት ትናንት ከብርሃኑ ነጋ ጎን ቁጭ ብለው የዋሉት አቶ ጌታቸው ረዳ ናቸው። የምክክር ኮሚሽኑ የአገሪቱን ችግር የበለጠ የሚያወሳስቡ ጉዳዮችን ከመፍጠርና አብይ አህመድን እንደገና ፕሬዚዳንት አድርጎ እስከ 2030 ድረስ ከማቆየት በዘለለ አንድም ግብ የለውም የሚለውን ብዙዎች እየተናገሩትም እያመኑትም የመጣ ሀሳብ ሆኗል። እዚህ ጋር ጉዳዩን በቅርበት ይከታተላሉ ከሚባላቸው ፖለቲከኞች መካከል ጀዋር መሐመድ ያሉት ይጠቀሳል። ከወራት በፊት ለቢቢሲ በሰጡት አስተያየት የምክክር ኮሚሽኑ አብይን ፕሬዚዳንት ከማድረግ የዘለለ ተልዕኮ የለውም አሉና በአሁኗ ኢትዮጵያ ውስጥ የምክክር መድረክ ማለት አብይ መስታወት እያየ የሚያወራበት ነው ሲሉ መናገራቸው ይታወሳል። ዛሬ እኮ ኢትዮጵያ ውስጥ ናሽናል ዳያሎግ ሊካሄድ አይችልም። አብይ መስታወት እያየ እንደማውራት ማለት ነው። ስለዚህ ውጤታማነቱ ላይ ጥርጣሬ አለ። ዳን ፕሮፌሰር መራንደን እንደሚለው ዴድ ኦን አራይቫል ኦልሬዲ ከመጀመሩ የተበላሸ ነገር ስለሆነ አሁን ባለው ሁኔታ አልቲሜትሊ ምን ረሚዮ ስርዓቱ ወደ ፕሬዝደንሻል ሲስተም ይሁን በማለት አብይም ፕሬዝዳንት ከማድረግ ያለፈ ውጤት ሊኖር አይችልም። እንዲህ ያለ አላማ ያነገበ የ11 ሰዎች ስብስብ ነው። እንግዲህ አጀንዳ ላሰባስብ ጌታቸው ረዳንም፣ ብርሃኑ ነጋንም፣ ታደሰው ወረደንም፣ አረጋ ከበደንም ሚሊኒየም አዳራሽ ጠራሁ የሚለው ይሁን እንጂ በቀጣይ ፕሬዚዳንት ለመሆን የሚያልሙት የዛሬው ጠቅላይ ሚኒስትር አጀንዳውን ከለዩ ቆይተዋል። የኮሚሽን ሳይቋቋም በፊት ገና በኮሚቴ የሞከሩትን ነገር ህጋዊና ይፋዊ ለማስመሰልም እየጣሩ ናቸው። የአገሪቱን ፖለቲከኞች ለስደት ለስርዓትና ለጦርነት ዳርገው አዳነች አበቤና ሽመልስ አብዲሳ ስለ አገር ብለው በምክክር ኮሚሽኑ ተመካከሩ ይላሉ። ነገር ግን የጉዳዩ ባለቤት የሆኑት ጠቅላይ ሚኒስትሩ የምክክር ኮሚሽኑ የሚያመካክረው በነገዋና በትናንቷ ኢትዮጵያ ላይ እንጂ እኔ መሪ ሆኜ በተቀመጥኩባት ኢትዮጵያ ላይ አይደለም ብለው በአደባባይ እቅጩን ተናግረዋል። የኔን ስልጣን በሚያሳጣ ነገርም ላይ ምክክርም ድርድርም ይደረጋል ብላችሁ እንዳትጠብቁ ሲሉም አበክረው ተናግረዋል። በተለያዩ ጊዜያት በጠቅላይ ሚኒስትሩ ተለይተው የተነገሩ አጀንዳዎች በጥቂቱ ለማስታወስ ኮሚሽኑ ከተቋቋመበት ዘመን ጀምሮ የተናገሩትን ባጭሩን መልከት የሽግግር መንግስት የሚል ሀሳብ ይነሳል። ውይይትና ምክክሩ ላይ በሁሉም ወገን ያሉ ሰዎች እንዲገነዘቡ የሚያስፈልገው ነገር የኢትዮጵያ ውስጥ ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ለምሳሌ የኢትዮጵያ ባንዲራ መሃል ላይ ያለው ኮኮብ ይውጣ አይውጣ የሚል ክርክራል ስንነጋገር ግድ የለም ቢኖርም እምብዛ ያጣላም ብለን ከተስማማን ወደ ሪፈረንደም አንሄድም ማለት ነው። ስልጣን ክፍፍል ደግሞ የዚህ ድርድር አካል አይደለም፣ በምርጫ አልቋል። በሚቀጥለው አራት ዓመት ተኩል የኢትዮጵያ መሪ ብልጽግና ነው። አንደራደርም በዚህ ጉዳይ። የምንደራደራቸው በቆሰሉ ታሪኮች ህክምና ላይ እና በምንገነባት ነገ ላይ ነው። ስለ ባንዲራና ህገመንግስት እንዲሁም ስለ አርማው መነጋገር ይቻላል፣ ስለ እኔ የስልጣንና የሽግግር መንግስት ግን በፍጹም ብለው አጀንዳውን ለይተው የመደራደሪያና የማይደራደሩባቸውን አጀንዳዎች ደጋግመው ከተናገሩ በኋላ ነው። እንግዲህ ትናንትናና ዛሬ ብልጽግናና ብጤዎቹ በሚሊኒየም አዳራሽ የተሰባሰቡት ብልጽግናዎች ለብልጽግናዎች ማለትም ለመስፈናሪያ ኮሚሽን ያቀረቡት አጀንዳም ህገ መንግስቱ ይቀየርልን የሚል መሆኑን የአገር ውስጥ መገናኛ ብዙሃን ዘግበዋል። በመደበኛው አካሄድ ህገ መንግስቱን መቀየር ከባድ እንደሚሆንባቸው የገባቸው ጠቅላይ ሚኒስትሩ በምክክር ኮሚሽን በኩል ህዝበ ውሳኔ ያስደርጋለሁ ያሉትን ጉዳይ ትናንት በላኳቸው ሰዎች አማካኝነት አቅርበውታል። አስራ አንድ ሰዎችን ሰብስበው አመካካሪ ኮሚሽነሮቼ ናችሁ ያሉት ጠቅላይ ሚኒስትሩ ይህንን ሲያደርጉ የመጀመሪያውና ጊዜያዊ ዓላማቸው የምክክር መድረክ ፈጠሩ በሚል ዓለም አቀፍ ድጋፍና እርዳታ ለማግኘት እንደነበር በወቅቱ ሲገለጽ ነበር። ይህኛው በጥቂቱ የተሳካላቸው ይመስላል። ምንም እንኳን ይህንን ኮሚሽናቸውን እንደ ቁም ነገር ቆጥሮ የደገፈላቸው ባይኖርም፣ በአንዳንድ የምዕራብ ዓለም መገናኛ ብዙሃንና መድረኮች ይህ ኮሚሽናቸው በሽሙጥ መልክም ቢሆን ሲነሳ ተስተውሏል። ዘላቂውና ዋናው ዓላማቸው ግን ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት ተቀይረው እንደገና በሌላ ባርኔጣ አገር የሚመሩበትን መንገድ ህጋዊ በሚመስል አኳኋን መፍጠር ነው። ንጉሱም ደርግም ኢህአድግም የየራሳቸው ህገ መንግስት ነበራቸው። አብይ ከማናንሶ ነው የራሱ ህገ መንግስት የማይኖረው የሚለውን ቃል ደጋግሞ የሚገልጹት ሰው ይታዘበኛል ሳይሉም ቢሮቸው ለረገጡ ሰዎች ሁሉ የሚናገሩት መሆኑ ተሰምቷል። ምኒልክና መለስ፣ መንግስቱና ልጅያሱ እያሱ፣ ዘውዲቱና ኃይለ ማርያም አገር የመሩበት ቤተ መንግስት ሳይሆን የራሴ ቤተ መንግስት ያስፈልገኛል፣ የምዞርበት የራሴ ሪዞርትና ፓርክ ሊኖረኝም ይገባል ብለው ሲሰሩ የከረሙት የአገሪቱ ጠቅላይ ሚኒስትር አሁን ደግሞ የራሴ ህገ መንግስት ያስፈልገኛል እያሉ ናቸው። እንደ ነፍሰ ጡር አማረኝ የሚሉት ነገር የበዛው ጠቅላይ ሚኒስትሩ ጦርነት አማረኝ፣ የታደሰና የሚያብለጨልጭ ቢሮ አማረኝ የአስር ቢሊዮን ዶላር ቤተ መንግሥት አማረኝ ከተማ ማፍረስና ህዝብ ማፈናቀል አማረኝ ብለው አሁን ህገ መንግሥት አማረኝ ከሚለው ላይ ደርሰዋል። እናም ፕሮፌሰር መስፍን አራያ የአእምሮ ታካሚዎቻቸውን ጥለው እነ አምባሳደር መሐመድ ድሪር የኖሩበትንና የሚያውቁበትን ዲፕሎማሲ ከመስራት ወጥተው እነ አቶ ዘገየ አስፋው ሊጽፉት የሚገባና ለትውልድ የሚያስተላልፉትን ታሪክ ትተው አብይን ፕሬዚዳንት የሚያደርግ ህገ መንግሥት ለማጻፍ እየታተሩ ናቸው። የወሰን፣ የድንበር፣ የርቀ ሰላም ወዘተ እያለ ስራ የማይሰሩ ሀብት ግን የሚያባክኑ አንድም ሀገራዊ ፋይዳ ሳያመጡ የተበታተኑ ለብጥብጥና ጦርነት ግን ድርሻቸውን ያዋጡ የዜጎችን ስቃይና የገዢዎችን ስልጣን በማራዘም ሚና የተወጡ ውጤት አልባ ኮሚሽኖችን አቋቁመው የበተኑት ጠቅላይ ሚኒስትሩ ከ2018 በኋላ ፕሬዚዳንት ሆነው ሰባተኛውን ንጉሥነታቸውን እስከ 2030 ድረስ ለማዝለቅ የቀየሱትን ስልት ምስጢር መደበቅ የማይሆንለት አንደበታቸው ለብዙ ሰዎች አድሎታል። በሚቀጥለው አመትም ምናልባትም ከዚህ በፊት ከኢዜማ አዛውንቶችና ከአብን ጎልማሶች ጋር ያካሄዱትን አይነት ምርጫ ድግስ እንዳይደገም ህገ መንግሥት የሚያሻሽሉበትን ህዝበ ውሳኔ ሊያደርጉ ይችላሉም እየተባለ ነው። ያንን የ2013 የምርጫ ድግስ እንዳጠናቀቁ ወዲያውኑ ያቋቋሙት ይህ በመስፈናሪያ የሚመራው የምክክር ኮሚሽን ዋነኛ ተልእኮው የ2012ቱን እንዳደረጉት ሁሉ ቀጣዩን የምርጫ ዘመን ማራዘም የሚል እንደሆነ የተጋለጠው ብዙም ሳይቆይ ነው። ገና ስልጣን ላይ በመጡ ሰሞን ጀምሮ ህገ መንግስት ቀይሮ እንዴት በስልጣን መሰንበት ይቻላል የሚል ኮሚቴ ያቋቋሙት ጠቅላይ ሚኒስትሩ ይህንን ያደረጉ ሌሎች ሀገራትም እኮ አሉ በማለት ደግሞ በአደባባይ ሲናገሩ ነበር። ፕሬዚዳንቶች የምርጫ ዘመን ህገ መንግስት አሻሽለው በርካታ አፍሪካ ሀገር ውስጥ ህጋዊ ሆነው አገር እየመሩ ያሉ አሉ። ህገ መንግሥት አሻሽሎ አርቲክል አሻሽሎ ህጋዊ መንግስት መሆን ይቻላል። የማይቻል አብስትራክት ሀሳብ አይደለም። ጥፋቶቻቸውን ሁሉ እያሳወቁና እየተናገሩ ያደርጉት ጠቅላይ ሚኒስትሩ ሕገ መንግሥት ቀይረው ስልጣን ላይ መቆየት እንደሚቻል የተናገሩትም ገና በስልጣናቸው የመጀመሪያ ዓመት ላይ ነበር። ሁሉንም ጥፋቶቻቸውንና ክፋቶቻቸውን በግልጽ ተናግረው የሚፈጽሙት አብይ ይህንን ሲናገሩ እንደ ቀልድ ቢታለፉም፣ ዛሬ ሕገ መንግሥት እየቀየሩ ስልጣን ላይ የቀጠሉ የአፍሪካ ብጤ አምባገነኖችን ምሳሌ አድርገው የማይቻል ረቂቅ ጉዳይ አይደለም በማለት የእነዚህን አቻዎቻቸውን ተግባር ሊከተሉ መሆኑን የራሳቸውን ሚስጥር እንኳን መያዝ የማይችለው አንጀታቸው ይፋ አድርጎታል። በንግግራቸው ላይ በግልጽ እንዳስቀመጡት ሕገ መንግሥት የሚቀየረውም ሆነ የሚሻሻለው ለሕዝብ ጥቅም፣ ለሀገር አንድነት ማስጠበቂያ ላያም፣ ለአገር ሰላምና ዲሞክራሲ ለማምጣት ሳይሆን በስልጣን ላይ ለመቀጠል ብቻ ነው። ጠቅላይ ሚኒስትር አብይ ቅቡልነታቸው ተንኮታኩቶ መንግስታቸውን የሚፋለሙ ታጣቂዎች እንደ አሸንበፈሉበት የህዝብ ቅሬታና የኢኮኖሚ መቃወስ በተባባሰበት ሁኔታ ይህ ህገ መንግሥት የመቀየር ሀሳባቸው አገሪቱን ለማፍረስ የሚመዘዝ የመጨረሻ ካርዳቸው እንደሆነ አንስተው ሀሳብ ለሰነዘሩ የቅርብ ወዳጆቻቸው የሰጡትን ምላሽ ግልጽ ያለ ነው። በ2012 አንድ መንግስት በስልጣን ላይ መቆየት የሚችለው ለአምስት ዓመት ብቻ ነው ብሎ የተቀመጠ እንድንጋጌ ስድስት ዓመት መሆን ይችላል ብለው ተርጉመው ምርጫ ያራዘሙት አብይ በ2018 ይህንን መድገም የፈለ የፈለጉ አይመስሉም። በ2012ቱ ህገ መንግስቱን ተርጉመው ተጨማሪ ስድስት ዓመት እገዛችኋለሁ ያሉትን ነገር የበለጠ አሻሽለው በ2018 ህገ መንግስቱን ቀይረን ለተጨማሪ 10 ዓመት እንገዛችኋለን ወደ ማለት ለመሸጋገር ጫፍ ላይ መድረሳቸው እየታወቀ መጥቷል። እናም ምርጫ መካሄድ በሚኖርበት በሚቀጥለው ዓመትም ላይ እሳቸው አመቱን ሁሉ ባለ አደራ ጠቅላይ ሚኒስትር ሆነው ይቀጥሉና የምክክር ኮሚሽኑ አዲስ ህገ መንግሥት ሲያዘጋጅ ይከርማል። በዚህ ህገ መንግሥትም የአገሪቱ መንግስታዊ ስርዓት ከፓርላሜንታዊ ወደ ፕሬዝዳንታዊ ይቀይራል። ይህ ተግባር ለአንድ ዓመት ከተከናወነ በኋላ በ2019 ፕሬዝዳንታዊ ምርጫ ይካሄዳል። አዲሱ ህገ መንግስት አንድ ዙር ፕሬዝዳንት ሆኖ የተመረጠ ሰው አምስት ዓመት እንደሚገዛና መወዳደርም የሚችለው ሁለት ጊዜ ብቻ ነው የሚል ድንጋጌ እንዲኖረው ይደረጋል። በዚህም መሰረት የአሁኑ ጠቅላይ ሚኒስትር በ2018 ባለ አደራ ጠቅላይ ሚኒስትር ከ2019 እስከ 2029 ደግሞ ፕሬዚዳንት ሆነው በ2030 ቤተ መንግስቱን ይለቃሉ። ይህ ጠቅላይ ሚኒስትሩ ሳይሰስቱ እየተናገሩት ያለ አጀንዳቸው ነው። ጠቅላይ ሚኒስትር ሆኜ ያላድህ ይሁትና ያልገደልኩት ካለ ፕሬዚዳንት ስሆነ ጨርሰዋለሁ ያሉ የሚመስሉት የአገሪቱ አለቃ ስልጣናቸውን ለማዝለቅ ያገለግለኛል ብሎ የሚያስቡትን ነገር ሁሉ ማድረጋቸውን ቀጥለዋል። ለዚህም የምክክር ኮሚሽን ብለው ያቋቋሙትን ስብስብ ህገ መንግሥት እንዲቀይር የሚያስችል ህዝበ ውሳኔ የማዘጋጀት ኃላፊነት እንደሚሰጡትም ታውቋል። በእርግጥ ጠቅላይ ሚኒስትር አብይ ህገ መንግስት ማለት በአንድ ማህበረሰብና መንግስት መሃል እንዲሁም በህዝቦች መካከል የተቀመጠ ማህበራዊ ውል አድርገው እንደማይመለከቱትና ተራ የፊደል ጨዋታ አድርገው እንደሚወስዱት በተደጋጋሚ ተናግረዋል። ይህ ህገ መንግስት ኢሂድሪን በኢፊድሪ የተካ ነው በማለት ይህ ህገ መንግስት ኢሂድሪን ወደ ኢፊድሪ ፈጠረ እንጂ ኢትዮጵያ አልፈጠረም። ኢሂድሪ የሚባለውን መንግስት ኢፊድሪ ያደረገ እንጂ ኢትዮጵያ የምትባል ነገር አልፈጠራትም፣ ደግሞም አያጠፋት ያልተገባ ክብደት እንዲያገኝ ያደረገው ለነገሩ ያለን ግንዛቤ ማነስ ነው። ህገ መንግሥት ማለት ለጠቅላይ ሚኒስትር አብይ እንዲህ ያለ ትርጉም ያለው ተራ ድርሰት እንጂ የአገርን አንድነት ለማስጠበቅ፣ የመንግስትን ስልጣን ለመገደብ፣ የአስተዳደር መዋቅርን ለመዘርጋትና መንግሥታዊ ስርዓትን ለመለየት፣ የዜጎችን መብትና ግዴታ ለማስቀመጥ ወዘተ የሚሰናዳ እጅግ አንገብጋቢ ሰነድ አይደለም። ለዚያም ነው ዓፄ ኃይለ ስላሴ መሆኑ መንግስቱና መለስ የራሳቸው ህገ መንግሥት ነበራቸው፣ አብይ የራሱ ህገ መንግሥት አይኖረውም ያለው ማን ነው ማለታቸው። በዚህም ህገ መንግሥት ቀይረው ፕሬዚዳንትም ለመሆን ጉዞ ላይ ናቸው። ይህ ኮሚሽን እንደ ብርሃኑ ነጋ ካሉት ግለሰቦችና የኦህዴድ አማርኛ ክፍል የሆነው አብን የተባለው የአምስት ሰዎች ስብስብ ውጪ የደገፈው የለም። የኦሮሞ ነጻነት ሰራዊትን ኦነግንና ኦፌኮን ጨምሮ በኦሮሚያ ውስጥ የሚንቀሳቀሱ አብዛኞቹ ፓርቲዎች፣ በትግራይ ገዢው ህወሀትን ጨምሮ ሁሉም፣ በአማራ ክልል ታጥቆ የሚንቀሳቀሰው ፋኖና በሌሎችም አካባቢዎች ያሉ ፓርቲዎች ይህንን ኮሚሽን እንደማይቀበሉት ደጋግሞ ተናግረዋል። እሳቸው ግን አስር ቢሊዮን ዶላር በሚያነጹት ቤተ መንግሥት ውስጥ ሆነውም ለተጨማሪ አስር ዓመት እንደገና በፕሬዚዳንትነት ኢትዮጵያን ለመቀጥቀጥና ለመገዝገዝ ያልማሉ። ይህንን የፕሬዚዳንትነታቸውን ጉዞ ትናንት በሚሊኒየም አዳራሽ በታደሰ ወረደና በጌታቸው ረዳ ማስባረካቸው ትኩረትን ስዋል። መልካምን ሁሉ በመመኘት በዚሁ እንሰናበታለን።